ከተማ ላይ አንድ ችግር አለ። መተኛት አይቻልም። መኪና ባለፈ ቁጥር መተኛት አንችልም፣ እንረበሻለን። እድሜ የሚያሳጥር ብስጭትን የሚያበዛ በብስጭት በሽተኛ የሚያደርግ ነገር። የፕሪቶሪያ ስምምነት ተጥሷል። የጣሶ ባለ ዶክተር አብይ የኢሳያስ መንግስት ግን ከፋኖ ጋር ያለው ግንኙነት ሀገር ለማተራመስ ነው። ኢትዮጵያ ውስጥ ያለው የውስጥ ትርምስ የሚያመነጨው ኢሳያስ ነው። ለህይወቱ እየተዋደቀ ያለውን ፋኖ አሸባሪ ና ድሩዬ ጉሩፕ ብለውት የአማራ ህዝብ ይህንን አይረሳም። እንደ አንዲት የአማራ ተወላጅ አረሳውም። የኩሽን ስልጣኔ የማያምንና የማይቀበል ይህንን ቪዲዮ በርቀት የሚያዩ ሰዎች ሌላ ሀገር ሄደው ነው የቀረጹት። ይሁን ሁሉ ይችላሉ። እንችላለን እኛም የማንችለው ነገር የለም። ሰዎች እያስታጠቀ ሁሉም ድጋፍ እያደረገ ከፋኖ ከምናምን ጋር ቅንጅት እየፈጠረ ጠቅላላ ቃለ መጠየቁ ጦርነት አዋጅ ነው። ላሰማችሁ ነበር፣ ግን እኔ የሰውየውን ድምፅ አይኪያንስታል ድምፃቸውን መስማት አልችልም። ምናምን ምናምን ይለኛል። ሻለቃ ሽኑቃ ነገር እንደዚህ ብሎ የሚያወራ ለምን ሻለቃ ቢሆኑ እንዴት እንደዚህ ይደረጋል? በፋኖ ነው አመራር ውስጥ ያለ ሰው ሳይቀር የራሱን ንጽህና የማይጠብቅበት አገር ውስጥ ነው የኖርነው። እየመጣ ያለውን ኢኮኖሚ እድገት ይዘን እየመጣ ያለውን የኢትዮጵያ እድገት ይላል ዜና፣ ጻድቃን ኢትዮጵያ እያደገች ነው። እንደውም እኔ የምላልኩ መሰ ሸብረ ባለች ምድር ሆሆ፣ ጻድቃን ሲሻር፣ ሸብረ ባለች ምድር ሆሆ፣ ጻድቃን ሲባረር፣ የፋኖ ደስ ያለኝ ግን ይሄ ሁሉ ታርደውባቸው ልጆቻቸው ፋኖ ልበቀል አላለም። ይሄ ትክክለኛ ስታሊን እንደተናገረው የኢትዮጵያ ሰራዊት ነው የሚሰራ ያለው ፋኖ ላይ ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው በቀን አንድ ቤት ሁለት ቤት መጨረስ የሚችሉ ፋብሪካዎች እያመጣን ነው። እነዚያ ፋብሪካዎች ግን አንድ ሰፈር ሳይሆን በየመንደሩ መኖር አለባቸው። ሲያጭበረበር ነው። ይሄ ቅጥፈት ነው። ይሄ እንደዚህ በማወናበድ የሚሆን ነገር የለም። እኔ የምናገረው ንግግር ለጻድቃን ከበዛባቸው ልጆቿን ያጣች እናት ትውጣና ምን እንደምትናገር እንስማት። ከድሉ በኋላ በትልቁ ሰለብሬት እናደርግ ይሆናል አለ። የት ነው የሚደረገው? ባህር ዳር ነው ወይ? ነገሩ ካለቀ በኋላ ዳቡል ቢማይ ፈርስ ፍላይት ማለት ነው። ወደ ኢትዮጵያ ተመልሼ አላውቅም ከተባረርኩ በኋላ። በቀን ሁለት ሶስት የመብላት ጉዳዩ ሊሆን አይችልም። ማን ሰራላቸው? ገንዘቡ ሃሳቡ ከየት መጣ? የኩሽ ስልጣ ነው። የጸጥታ ኃይሉ ደግሞ ለመንግስት ብቻ ታዛዥ እንዲሆን፣ የመንግስት ውሳኔዎችን አስፈጻሚ እንዲሆን፣ ይህን ነበር የፈለጉት። ሲዲኤፍን በእነሱ ስራ አስገብተው ከፋኖ ጋር አዋግተው ሲያምረ ወት ይቀር በሙዚቃ እንጨርሳለና እ የዳኝን ዋለ አንድ ደግምላችኋለሁኝ። በጣም በጣም ነው መወደ ዳኝ ፋኖ ይችላል። እንግዲህ አሁን ጻርቃ ኢትዮጵያ መንግስት አዳኝ ሆነ መጣ ይሄ እንቅስቃሴ ምናምን የሚሉት ነገር በጣም ብዙ ገንዘብ የሚበጀትበት ነው። ለጠቅላላ እውቀት እነዚህ ሰዎች ምንድን ነው ገንዘብ ወዳለበት እያሸተቱ እያሸተቱ የሚሄዱት? ከበላይ ሆኖ የሚያስተባብሩት አሁን ሚዲያ ላይ የመጡ የሚበጠረቁት ነው። የማዕከላዊ መንግስት ደጋፊ ነን፣ ማዕከላዊ መንግስት እንዳይወድቅ እንንከባከበዋለን። እነዚህ ከዚህም ከዚህ መጡ ከግብጽም ከሻቢያም ሆኖ ሊያፈርሱ እየሞከሩ ነውና ይሄን አከርካሪያቸው እንሳብራለን ብሎ ሚዲያ ላይ የሚመጡት አብይ እየነገረኝ የነገረኝ ብሎ ራሱ በአንድ ወር የነገረን ወይ በስልጣን ወይ በገንዘብ ወይ በኃይል የማይንበረከክ ሰው ህዝብ የለም ብሎኛል ብሏል። ደህና ጻድቃን በዚህ በየትኛው ነው የተንበረከከው? በኃይል፣ በገንዘብ፣ በስልጣን በሁሉም የምናውቀው ነገር የለ እንቀጥላለን ምንላቸዋል ደሞ እንጂ ጋዜጠኛው በተጣበበ ጊዜዎት ይህን ይሄን ስለሰጡ የትኛው የተጣበበ ጊዜዎት ሳይሆን በተጣበበበት ነገሮች በጠበበቦት በተጣበበ ቦት በተጣበበ ጊዜ ወት ሳይሆን መሆን ያለበት ነገሮች በተጣበቡ ቦት በርሶ ላይ ነገሮች በጠበቡበት መግቢያ ባጡበት በዚህ ወቅት ይህንን ኢንተርቪው ስለሰጡ ነው መባል ያለበት እንጂ በተጣበበ ቦት ጊዜ ምን ሰርተው ምን ሰርቶ የትኛው ጸጉራቸው እንዳይበጥሩ መላጣ ናቸው። የማን ጎፈሬ ላይበጥሩ ምን ሰርቶ በዚህ እድሜያቸው እሳቸው ጥሮታ ናቸው። የትኛውን የሚያስተዳድሩት ሀገር እቼ ጋር ሸናመሱ በዛ ጋር ሽብር ያደርሳል። እኔ እኮ የሚያናድደኝ ቅድሜ እንዲ ያደርጋሉ፣ እንደዛው በዛ በኩል መጥተው መከላከያን አሰቃቸው። ተጠንቀቁ እኮ ብያችሁ ነበር። ምን ያድርጉ ሰራዊት እኮ የተዋጋ ነው ነው የሆነች ሊያረጉ ሄደው አንጋት ሊያረጉ ረስተው ምናምን ፓሪስ ያረጉ የተያዘ አስመሰለው እኮ ጠብቆ ብያችሁ ነበረ። ብሎላችሁ ነው ይላል እየተዋጉ ነ እንግዲህ፣ እጅ እየሰጡ መሳሪያ እየተዉ ኢትዮጵያ ውስጥ ቅንጨራ አለ ብለን እናገራለን። እዚህ ግን ጓሮ በቂ ፕሮቲን እኔ ያለው እንቁላል አለ ማር አለ ስጋ አለ ዶሮ አለ ጎመን ሰላጣ አለ። ይህን በልቶ ያደገ ሰው ሊቀነጭር አይችልም። የኤርትራ የሳያስ መንግስት ግን ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው። ለዛ እንትን የለው ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከእነሱ ጋር ያለው ግንኙነት ይህን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢትዮጵያ መንግስት ወደ ሀይል አማራጭ እንዲገባ የሚያስገድድ ነው። አድፎ ቢቀመጥ አንድ ጉዳይ ነው የሚሆነው። ሰዎች እያስታጠቀ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር እያለ ቅንጅት እየፈጠረ የሚያዛውንት ምን የሚረባ ስራ ኑሯቸው ምን የሚረጋ ነገር ኑሯቸው ነው። በተጣበበ ጊዜ የትኛው የተጣበበ ጊዜያቸው? በነገሮች በጠበቡቦት በእርሶ ላይ ነገሮች በተጣበቡበት ጊዜ እርስ የምንም ነገር እድል ፋንታ በሌለት የምንም እቻንስ በሌለት ነገሮች ሁሉ በጠበቡበት ጊዜ ይህንን ኢንተርቪው እንዲያረጉ እንደምንም መሾልከው መጥተው ስለሰጡ አመሰግኖታለው ነው መባል ያለበት። በአንድ ሴንቴንስ ላ ስትሰማቸው ሺህ ነገር ነው የሚቀባጥሩት። የትም እንዳትንቀሳቀሱ እኮ ብያቸው ነበረ። ምንኛ ነው ያልገባኝም፣ የጭንቀቱ እንደሆነ ይገባኛል። ነግሬያቸው ነበር ሲል ምን ለማለት ፈልጎ ነው? ያቅማቸውን እንግዲህ ተዋግቷል። እነዚህ ሰዎች ምን ያደርጉ? የሚናገር ሆነ ያቅም ደንግጦ ማለት ነው። ጉዱ ፈላ። አዲስ አበባ ሊመጡለት ነው። ከአብይ ጋር ሲያሽቃብት ቆይቶ የአብይ ኮንፊደንስ ናም ነው ይሄማ። አይሆንም ብለዋል። መሳሪያው ምናም የታጠቀው ሚሳኤል ምናምን እያላቸው የሪዝ ነው ወይ ብለዋል። ፋኖ የትም አይደርስም ተብሏል ማለት ነው። አሁን እዛ ቦታ እንዳትለቁ ብያቸው መከላከያ አስጠቁት እ መከላከያ የሚጠብቅ ሰሆን የላሱ አለ እንዴ? አይተት፣ መከላከያ መስሎኝ የሚዋጋው ሻለቃ ምናምን ይለኛል። ሻለቃ ምናም ነገር እንደዚህ ብሎ የሚያወራ ለምን ይመታል? ሻለቃ ቢሆንስ እንዴት እንደዚህ ይደረጋል? አያ ነገር ቅንጭራን በዚሁ ስራ ልንመልሰው እንችላለን። በቀን ሁለት ሶስት የመብላት ጉዳዩ ሊሆን አይችልም። የአመለካከት ጉዳይ ነው። አንችልም የሚል መንፈስ እንደ ማህበረሰቡ የሚገልጸን ነው። አመራር ውስጥ ያለ ሰው ሳይቀር የራሱን ንጽሕና የማይጠብቅበት አገር ውስጥ ነው የኖር ነው። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም። አናደርግም እሱ። በጣም ነው የምናመሰግነው፣ የኤርትራ ህዝብና መንግስት ስላደረገው ነገር። አናደርግም እሱ። እርምጃ መውሰድ አለበት። ራስህ ተከላከል አገር ተከላከል ሲለው ምን ይላል? አናደርግም እሱ ቅንብር ነው ይሄ። በጣም ትርጉም ያለው ቅንብር ይመስለኛል። ተመልካቾች እናንተ ትፈርዳላችሁ። ሲያጭበረበር ነው ይሄ። ቅጥፈት ነው ይሄ። ቅጥፈት ነው አስረግጠን ነው የምንናገረው። እንደዚህ በማወናበድ የሚሆን ነገር የለም። እድሜ ጤና ሰጥቶ ሚዲያ ላይ እስከቆየን ድረስ ይህን እያጋለጥን እንኖራለን። ምንለው። ለዛ ነው ይሄ መንግስት ደግሞ በትግስት ማየት የለበትም። ጠቅላላ ቃለመጠይቁ ጦርነት አዋጅ ነው። እኔ እነግረውታለሁ፣ አቶ ጻድቃን ምንም አይነት እጣ ፋንታ የለዎትም። የአብይ አህመድን ባንክ ከማራቆት ሪሶርስ ዌስት ከማረግ በስተቀር ጻድቃን የሚባሉ ሰው ኢትዮጵያ ውስጥ እጣ ፋንታ የለዎትም። በአማራ ህዝብ ላይ ያለው ጥላቻ የአማራ ህዝብ አይረሳውም። ዛሬ ለህይወቱ እየተዋደቀ ያለውን ፋኖ አሸባሪና ድሩዬ ግሩፕ ብለውት የአማራ ህዝብ ይህንን አይረሳም። እኔ አረሳም፣ እንደ አንዲት የአማራ ተወላጅ አረሳውም እንደዚህ

ሁሉ ታጥቋል። ስምነት መናገር የተቀበሏቸው ነው የነሱ ነው የሚቀበሉት። ያሉት ቅድም ጠቅላይ ሚኒስትር አንስቶት ነበር። ከመቀንጨር ጋር የቆረብንበት ምክንያት የለም። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያምር ነበር ማለት ነው። ንጹህ ቤቶች መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን የምታማትረው የራስህን ቤት ንጹህ ማድረግም ላይ የምተጋበት ሁኔታ ይፈጠራል። ይሄ አሁን ያለውን ፖፕሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን የባህር በር አስተማማኝ አክሰስ ሳይኖረን ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪ በኃይልም ሊመጣ ይችላል። እየመጣ ያለውን የኢትዮጵያ እድገት ይላል ጀነራል ጻድቃን። እየመጣ ያለው ከፍተኛ የኢትዮጵያ እድገት ኢትዮጵያ እያደገች ነው። ይሄ አገዛዝ ጆኖሳይደር ነው፣ የራሱን ህዝብ በመፍጨት ነው የሚታወቀው፣ ሪጅኑን በመበጥበጥ ነው የሚታወቀው። ቀይ ባህር ከተሳካ ብሏል ብርሃኑ ጁላ ከተሳካ ያው፣ ፍርሃት አለ፣ ድንጋጤ አለ፣ ሙርከኛ ከባድ ነው እና በአማራ ህዝብ ላይ ማዓት እየፈሰሰ ለህልውናው እየተዋደቀ ያለውን ፋኑን በዚህ ደረጃ አንቋሸው አዲስ አበባ ተቀምጬ አመልጣለሁ ብለ አስበው እንዳያስቡት፣ ጨፍጫፊው አብይ አህመድ ጎን ቁጭ ብለው አብይ አህመድን መንግስቱን አጽንተው የትግራይን ሰራዊትና የትግራይን የጦር አመራሮች በዚህ ደረጃ ዘልፈው መልካም ይሆንልኛል ብለው አስበው ከሆነ እንዳይታለሉ። የአብይ አህመድ ዘመን እያበቃ ነው። ማዕዱ ላይ ፍርፋሬ እየለቀሙበት ያለው አብይ አህመድ ዘመኑ እያለቀ ነው። ይሄ ድሮን አለኝ የሚለው ፋኑ ላይ እኳን አስቆሙ ዋና ዋና መሬቱን እያያዘለት ነው ያለው አት ሊስት የእነሱን ኮፒ አድርጎ እንደነገረን ማለት ነው። ማፑም እንደሚያሳየን ክሎዝሊና ያለው ሰው ነገር እየባሰ መጥቷል ማለት ነው። በእነሱ አካባቢ እና እንዴት ነው የሚደረገው ነው። አሁን በልመና ነው የሚሆነው። አሁን ፋኑንም ምን ያህል ሽማግሌ የላክላቸኋል ማቀ ነገር የለም። ፋኖ ጀግና ነው። የፋኖ ትግል በአት ነገር ይሞከራል ያለው ይህን ትግል ባይተወ የሃይማኖትም ተጀምሯል። አማራ ለማጣላት መጀመሪያ ፋኖ አንድ አልነበረም፣ የተለያየ መሪ ነበራቸው። አሁን ኃይለኛ ፋኑ ሆኖ መጥቷል። ኃይለኛ ሰራዊት ሆኖ መጥቷል። በሀገር ማይኮራሱ የለም ንጹህ ነገር በበዛ ቁጥር ሰውም ቆንጨራን ለመሬት ለማልማት ካልሆነ ስተገር እርስ በርስ ለመቀጣቀጥም አይጠቀምበትም። እና ሰላም ለመፍጠር ለምናደርገው ጥረት ትልቅ አስተዋጽኦ ያደርጋል የሚል እውነት አለ። ሞር ኢንፎርማል የምናደርገው ብ ነው። በነጋስ አብይ ምንድነው እያደረገብን ያለው? አንድ ጓደኛ ያጫወተኝ፣ ለምንድን ነው ጻድቃን አጀንዳ ታደርጋላችሁ? ሰውየ እኮ በየጊዜው አጀንዳ እየሰጣችሁ እኮ ነው። ሰውየ ምን ያደረጋል? ለምሳሌ እኛ ሰፈር አንድ የሰፈር ስድስት ውሾች ሲሰበሰቡና አንድ አጥንት ጣል ስታደርግባቸው ኛኛ ኛኛ ብሎ ይናከሳል እርስ በርሳቸው ለአንድ አጥንት ብለው። እኛ ለምሳሌ እንደኔ አይነት ውሻ ሆኖ ሰውየው አጥንት ነው ማለት አብዬ የወረወረው አጥንት ማለት ነው እሱ ሲምቦላይዝ እናደርገው ይሄ አናሎጂ እሱ ነው። ስጋም አይደለም አጥንት ነው የሚወረውረው ሰው እንዲባል ያደርገው አጀንዳ ሲያደርጋል። ይሄን አጀንዳ ማድረግ አልነበረባችሁ ማለት ነው። እስከ ተወሰነ ጊዜ እናደርጓለን፣ ከዛ በኋላ እንተዋለን። ምርኮኛው ብርሃኑ ጁላ ዘመኑ እያለቀ ነው። እርስዎ የተመኩበት የፋራ መሬት ሰራዊት እየተበተነ ነው። በገንዘብ በጥቅም ገዝተውት የነበሩት ቲክቶከር ፌስቡከር ዛሬ የእናንተን ማንነት እያወቀ ነው። ሌብነታችሁን፣ አጭበርባሪነታችሁን፣ ውሸታምነታችሁን ወጣቱ እየተረዳ ነው። ጌታቸው እንኳን ከእርሶ ጋር የለም። ሌላው ይቀር እንደዚህ አድርገው ከህዝቡ ገንጥለው ከወዳጆቹ ገንጥለው ለብቻው የተጠቀሙበትን ጌታቸውን እንኳን ሰገራ እንደነካ እንጨት ጥለውታል። ሪ ደስ የሚለው ነገር ወዲያውኑ እነሱም ሪስፓንድ እያደረጉ ነው፣ ፋኖዎችም ማለት ነው ከተለያየ አቅጣጫ እና ይሄ ነገር የሃይማኖት ጥል እንዲነሳ በተለያየ ቦታ ነበር የተሞከረው። ደስ የሚለው ከፋኖዎቹ ከእንደገና እስላሞቹም ሸኮቹም እየወጡ የአማራውን እስላምና የአማራውን ኦርቶዶክስ ለማዋጋት የሚደረገውን ነገር ወዲያውን ያከሸፉት ማለት ነው። ትግላችን እንደውም ተብሎ አንድ አማራ ነኝ አትግደሉኝ ያለች ስም ስለ ዘጠኝ አስር አመት ልጅ ነው የምትመስለው። ከአሁን በኋላ አማራ አልሆንም አትግደሉኝ ብላ የተናገረችውን ገለዋታል፣ ወለጋ ማለት ነው። እና ትግሉም የእሷ ስም ነው፣ በእሷን የተነሳ ነው። አማራዎች ፋናዎቹም ማለት ነው ኦርቶዶክሱ ሳይድ ትግላችን በእሷ ነው። እሱ የሆነው አንድ አማራ ነው፣ በሃይማኖት አትለዩኝም የሚለውን ነገር ኦሬዲ አምጥተውታል። ከተማ ኮሪደር ስንሰራ ማን ዲዛይን አደረገላቸው? ማን ሰራላቸው? ገንዘቡ ሲሄድ መጣ። ላሊበላም ቢሆን ሲሄድ አክሱምን ሲያ ከሌላ ሀገር ጋር ማያያዝ የኩሽን የአክሱምን ስልጣኔ የማያምንና የማይቀበል እሳቤ ያለ ይሄ አክቲንግ አለባዩ እንደዚህ አክት ያደርጋል። አነጋገሩ ምናምን አክቲንጉ ይሄ መጨረሻ ይሄ የሚያደርገው የአይኑ መውረር የአይኑ እንቅስቃሴዎች። መንግስት ከመሆን በፊት መዘጋጀት ያስፈልጋል። ብዙ ሀሳቦች መዘጋጀታችን እኛ ቀድሞ በመዘጋጀቱ እሱ ሀገርን ለመምራት አብቅቶታል። እና እነሱ አያስቡ ስልጣን ብቻ እንያዝ ነው የሚሉት። እና ግልጽነት የሚባል ከሌለ ሰርቪስ ጋ ይፈጥራል ታደርጋለች ሀገሪቷ፣ እኮ እኔ ከሌለው ምን ይሆናል እኮ ነው አጀሬ። በዚህ ደረጃ ያስባል ብጽግና፣ በዚህ ደረጃ ያስባሉ። እና ችግር የለውም ተሞክሮ ያላቸው አሉ፣ ተሞክሮ ያላቸው አሉ። ጥንቅቅ ያለ ፖለቲካ የሚያውቁ አሉ። ከሰባተኛ ክፍል ፒኤችዲ ያልሄዱ አሉ። ማንነታቸው ግልጽ የሆነ ተደብቆ የማይኖሩ አሉ። ስለዚህ ግራ ይገባችሁ ነው። እንደዚህ አድርገው ከህዝባቸው ጋር አጣልተው፣ ከፓርቲው ጋር አጣልተው፣ ከዳያስፖራው ጋር አጣልተው አየር ላይ ያንሳፈፏቸው፣ ስታበር ፈልግ ታዲያ። እየታገሉት ያሉት ለመንግስት ተሰማየት ነው። እየታገሉማ ያሉት ለስልጣን ነው። ለስልጣኑ የተማማቱ ያሉ። ስለዚህ እኔ በዚህ ኢንተርቪዋቸው ላይ ያየሁት ነገር ላሰማችሁ ነበር፣ ግን እኔ የሰውየውን ድምፅ አይኪያን ስታንድ አይሄድም። ሶ ማች በቃ እኔ ሰው እንደዚህ ጠልቼ አላውቅም። ድምፃቸውን መስማት አልችልም። ድምፃቸውን ስሰማው ሄት ነው የምሰማው፣ ጥላቻ ነው የምሰማው፣ ስግብግብነት ነው የምሰማው፣ በቀል ነው የምሰማው፣ አመፅ ነው የምሰማው፣ ክፋት ነው የምሰማው፣ ተንኮል ነው የምሰማው። እንግዲህ የፋኖን ጀግንነት ለሀገሩ ነው የሚዋጋው። እኔ አይ ቲንክ ይሄ በጣም በጣም ግልጽ እየሆነ መጥቷል። ማይ ኦፒኒየን፣ ሁሉም ኦሮሞ ይመለከተዋል ማለት አይደለም። ይሄን መሪ እንዲወርድ የሚፈልጉ ብዙ ኦሮሞዎች አሉ እና ኦሮሞን ከዘሩ ስትሳደቡ ከመንት ላይም እያየው ነበረ። በሁሉም ሳይድ ማለት ነው። እኔ አይ ቲንክ አንዳንድ ጊዜ አውቀውም ይመስለኛል። ሌላውን ኦሮሞ ሞር ጥል የማይመጣ ነገር ነው እና የፋኖ ትግል ደግሞ እንደዛ አይደለም። አንዳንድ ጊዜ እኛ ፋኖ ደጋፊ ነን እየተባለ ከሆነ ህዝብ እንድትነካ አይፈልግም። ደግፎ አያቅም። ተሳድቦ አያቅም። ክሊር የሚያደርገው ትግላችንና ጥላችን ከስርአት ጋር እንጂ ከህዝብ ጋር ሆኖ አያቅም። ነው የኩሽ ስልጣኔ አሁን ከዛ ያነሰ ስራ ሲሰራ ሲያይ ሌላ ባለቤት ፈላጊ እንጂ ይቻላሉ አያስብም። አንችልም አይቻልም ባዮች ነን። እርግጠኛ ሆኜ የሚነግራቸው ይህንን ቪዲዮ በርቀት የሚያዩ ሰዎች ሌላ ሀገር ሄደው ነው የቀረጹት ሊሆን ሉ ይችላሉ። ያ ለማመን አለ ወደ ምክትሉ ኒት የተመስገን ጥሩ ሆነ አማራ ይላል የአማራ ተወካይ ሆኖ ማለት ነው። ባህርዳር ሄዱ። እነዚህ ሰዎች ለአማራ እንታገላለን ይላሉ። ቀያቸው ሄዶ እነሱ ቄ አባታቸውን አያታቸውን የሆነ ለቅሶም፣ ደስታም ሀዘንም የማይካፈሉ አንድም የአማራ ባለስልጣን ወደ ትውልድ ቦታ ሄዶ ከህብረተሰቡ ጋር ተገናኝቶ አያውቅም። አማራ እየተደበደበ ነው ብለው ድምፅ ማሰማትም አይችሉም። አማራ ክልል ያው ከጫፍ እስከ ጫፍ በፋኖ ኃይል ቁጥጥር ስር ነው ያዩታል። አሉ እኮ ይህ ፋኖ የሚያሰለጥናቸው ኮማንዶች፣ ይህን ሁላ ኮማንዶ ዩኒፎርም ለብሰው ሲያዩት ኤአይ ነው ይላሉ አንዳንዶች። ፋርሲ ቡላዎች ፎቶ ሲለቁ ኤአይ ነው፣ ከዛ ቪዲዮ ይለቁበታል። ቪዲዮ ሲለቁባቸው ዝም። በኢትዮጵያ ፖለቲካ ደግሞ የሚያመጡት ዚሮ ጠብታ የላቸው ዚሮ ጠብታ። የአብይ አህመድ መንግስት እያለቀ እየወደቀ እያለ አብይን ተጠግተህ ሰክሰስፉል ሆናሉ ማለት ጅልነት ነው። ዛሬ አብይ አህመድ ህዝብ ጠልቶታል። ህዝብ ተጸይቆ ቆታል ህዝብ ንቆታል። ከጥግ እስከ ጥግ ድረስ አብይን ማስወገድ ነው የሚፈልገው ኢትዮጵያ ህዝብ። አንድ ኢትዮጵያዊ የብልጽግና ፍርፋሪ ከሚበሉት ውጭ የአብይን መንግስት የሚደግፍ ለአብይ ርኅራሄ ያለው ከአብይ ጋር ሲምፐታይዝ የሚያደርግ የለም። ህዝብ እንዳይገናኝ የትግራይ ህዝብ እና የኤርትራ ህዝብ እንኳን እርስ በርስ እንዳይገናኝ የብልጽግና ሰራዊት ገብቶ ድንበሩን ይጠብቃሉ። ደሴም ጋውዝ የፋኖን ደግሞ ሞር አድማየር ማደርገው ኢትዮጵያን እንዳለው የሚያቀፍ ትግል መሆኑን የምታውቁት እዛ እጃቸውን የሚሰጡት እንዲህ አድርገው ነው የሚንከባከቧቸው ነው፣ አይዟችሁ ነው የሚሏቸው። ምክንያቱም ተገደው እንደመጡ እንጂ ሊበቀሏቸው አይደለም የሚመጡት። እነሱ የሚያቅፉትን ነገር እኛ እዚህ ምንሳደብ ከሆነ ዘር ለዘር ሞር ችግሩን እየከረነ የሚመጣው የኢትዮጵያን ችግር ብዬ አስባለሁ። አማራው በጣም ተበ ተገድሏል ሲታረዳየን፣ የፋኖ ደስ ያለኝ ግን ይሄ ሁሉ ታርደውባቸው ልጆቻቸው በድሮ በተሰራው ታሪክ አሁን ያለው አማራ ምንም የማይመለከተው ገበሬው ከፍሏል ማለት ነው አይደል? ዋጋ፣ ትልቅ ዋጋ፣ አይናችን ያየነው በቪዲዮ ያየነው ዋጋ ነው የተከፈለው። በሚገርም አይነት ግን ፋኖ ልበቀላል አለ ነው። ኢትዮጵያን እንችላለን እንበቃለን ብሎ ማመን ላይ ውስንነት አለ። ተችሎ ስናይ ደግሞ ለመቀበል ያለን መተናነቅና መቸገር በጣም ይገርመኛል። እኔን ራሴ ማለት ነው። ማን ዲዛይን አደረገልን? ማን አገዘ? ገንዘቡን ማን ሰጠህ? ነው እንጂ እንችላለን፣ እኛ የማንችለው ነገር የለም ይሄን ያየዋል። ተመስገን ጥሩ ነህ አለው እኮ ፌስቡክ እኮ ያየዋል፣ እርግጠኛ ዓይኑን አጮልቆ እኮ ያየዋል ይሄን። ፌስቡክ ማታ፣ ቲክቶክ ላይ ይከታተላሉ። ምን እንደሚያደርጉ በፌክ አካውንት ጠቅላላ ማእት ሰው አለ፣ በፌክ እንት የሚከታተል ሶሻል ሚዲያን፣ ቁጭ ብለው ነው የሚከታተሉት። ዩቲዩብ፣ ይህን ፕሮግራም ጭምር ቁጭ ብለው የሚከታተሉት እነዛ ነው። በኢሬቻ ደምቀው የዋሉ ልጆች፣ ተመስገን አንተ ባንዳ ነህ፣ አንተ የፋኖ ቃል አቀባይ ነህ፣ አንተ ፋኖ ነህ፣ ባንዳ ነህ ብለውታል እና ታማኝ ለመሆን እሱ ደግሞ እረን አይደለም አብቹዬ እኔ እኮ ከጥበቃ አንስተ እዚህ አድርሰኛል የትግራይ ህዝብ አጋር እንዳይኖረው የብልጽግና ሰራዊት ገብቶ ድንበሩን ይጠብቅ ብለው ነበር የሚጠማማ ሰውዬ እሚክፉ ክፉ ሰውዬ ክፋት ፀጉራቸውን የመለጠው ተንኮል ፀጉራቸውን የመለጠው አዝናለሁ በጣም አም ሶሪ አሁን ብዙዎቻችሁ ሆን ተናገር እንዴ አንደኛው አንደኛው ጠላት የአብይ አህመድ መንግስት ነው። እሳቸው ደግሞ ያጸዱለት ያሉት ወንጀሉን፣ በደኑ ያጸዱለት ያሉት የአብይን መንግስት ነው። ይሄ ነው ሂዩማኒቲ ማለት አይደለ? እንደዚህ አይነት ትሪትመንት ስታይ አይዟችሁ ብሎ ሲቀበሏችሁ፣ ትናንትና አርደህብኛል ብሎ ዛሬ ያረደ አላየንም ማለት ነው። ሲያርዷቸው አላየናቸውም፣ እንኳን ደህና መጣችሁ እየተባለ ይሄ ትክክለኛ ስታሊን እንደተናገረው የኢትዮጵያ ሰራዊት ነው የሚሰራ ያለው ፋኖ ላይ ሁሉንም ያቀፈ ማለት ነው። እና የድሮውን ታሪክ ራሱ ሁሉም ውስጡ ላይ ያለውን የሚሽር ማለት ነው። አነስሊ ስፒኪንግ ሂሊንግ ነው ይመስለው እኔ አንድ ነገር ሂል ለመሆን ለመዳን ካለህበት የታሪክ መወቃቀስ ካለ መወነጃጀል ካለ አማራም ታርዷል። አማራ ከአሁን በኋላ ቢወቀስበት ነገር አይደለም ታርዷል። አይናችን እያየ ተጨፍጭፏል ማለት ነው። ራይና እየተጨፈጨፈ ግን እየተበቀለ አይደለም። ከተማ ላይ አንድ ችግር አለሁ። መተኛት አይቻልም። የእኛ ሰርግ ሰርጉ የኔ ነው። መንገድ ካልዘጋው ሰርግ አይመስለኝም። እምነትም ይሁን ለቅሶም ይሁን ሰርግም ይሁን ሌላውን ሰው የሚያውቅ ከሆነ የሚረብሽ ከሆነ በማህበር የመኖር መሻታችን አደጋ ውስጥ ይገባል። የኢንሳ ጥበቃ ኃላፊ ነበር አይደል? ሻለቃ ነው። ዙሪያ ጥበቃ የኢንሳ የተቋሙ ጥበቃ ኃላፊ ነው። ሴኪሪቲ ነው። ጥበቃ ትበላት፣ ሴኪሪቲ ከፍ ትላለች። ለኛ አንድ ልጅና ሴኪሪቲ ነው። ይኔ ከዚህ ምክትል ጠቅላይ ሚኒስትር አድርሶዎታል። እና ምክትል ጠቅላይ ሚኒስትር ማለት በጣም አስቦት የድሩ የድሮ ሰዎችን ተመልከቷቸው። በነ አክሊሉ ሀብተወልድ ዘመን ተመልከቷቸው፣ ወደኋላ ሄዳቸው ትልቅ ሰዎች የነበሩበት ጊዜ። በነ ተመስገን እጅ ነው ያለው ህዝባቸው ሲጨፈጨፍ ዝም። አሁን ደግሞ ሲጨንቀው እንዲህ እንደ አብይ አህመድ ሳፎኬት ደሆነው መተንፈሻ መፈናፈኛ ሲያጣ አማራ በዚህ ታሪክ ባንድ ሆኗቸው አላቅም። በታሪኩ አማራ በዚህ ሰዓት ባንድ ሆነ ህብረተሰብ እንደ ህብረተሰብ እንዴት ባንድ ይባላል? እና እኔ ሰውዬ በዚህ ደረጃ ብናገር ሊደንቃቸው አይገባም። እኔ የምናገረው ንግግር ለፃድቃን ከበዛባቸው ልጆቿን ያጣችናት ትውጣና ምን እንደምትናገር እንስማት። ሞር መተው በተናገሩ ቁጥር እሳቸው በተናገሩ ቁጥር ሞር ደጋፊዎቻቸውን ነው እያጡ የሚሄዱት። የጸጥታ ኃይሉ ደግሞ ለመንግስት ብቻ ታዛዥ እንዲሆን፣ ለአንድ ፓርቲ ሳይሆን የመንግስት ውሳኔዎችን አስፈጻሚ እንዲሆን ከተደረገ

እናቃለን። አይ ቲንክ ንቃት ማለት ይሄ ነው። ካንሽስነስ አዌርነስ ነው። በጅምላ መተሳደብ ከሆነ ዘ ዴ ጀነራላይዝ ተደረገ ነገር ትክክል ሆኖ አያውቅም። የአንደኛው አኗኗር ጎረቤቱን የሚያውክ እየሆነ ሲሄድ እድሜ የሚያሳጥር ብስጭትን የሚያበዛ በብስጭት በሽተኛ የሚያደርግ ነገር መፈጠሩ አይቀርም። መኪና ባለፈ ቁጥር መተኛት አንችልም ማለት ነው። እንረበሻለን። 50 ሚሊዮን ነኝ 40 ሚሊዮን ነኝ የሚል ሕብረተሰብ እንዴት ተብሎ በዚህ ደረጃ በምክትል ጠቅላይ ሚኒስትሩ ይጠራል? ተመስገን አማራ ባይሆን ኖሮ ይሄ ቋንቋ በአብይ ወጥቶ ቢሆን ኖሮ ታሪክ አማራ ክልል ግን አጋጣሚ ይሄ አማራ ነኝ የሚል ሰው ሆነ። እና አማራ ሆኖ አማራን ማብጠልጠል የራሱን ህዝብ ባንዳ ማለት እንደ መብት ይቆጠራል። ነግረው አልፋኑ እዚህ ሚዳም እንደግመዋለን እናትወት ብትገባ ኢትዮጵያ ምድር ላይ አጋጣሚ ከጠበቅ ፍትህ ፍትህ ነው ታገኛታለህ ተብሏል። የትም ብትሄድም በኢንተርፖልም በዓለም አቀፍ ህግም መሰረት ተደርጎ ካለህበት ተጎትተህ ትመጣለህ ፍርድ ትቀመጣለህ ብለዋል። የትም አታመልጥ። እነ ዳንኤል ክብረት የሚያመልጡበት እድል የለም። አንደርግራውንድ እንኳን ቆፍረው እንኳን ቢኖሩ ከአንደርግራውንድ ሁሉም አፈንፉን ያገኛቸዋል። ሲዲፍን በእነሱ ስራ አስገብተው የአብይ አህመድ መስዋዕት ለማድረግ ነበረ። ለአብይ አህመድ ገብረውት ከፋኖ ከፋኖ ጋር አዋግተው እሳቸው ስልጣን ለመያዝ ነበሩ። ሲያምረወት ይቀዱ

ዛ የአብዮች እንግዲህ አይደለ በትልቁ መሬት አላሸነፍ መሬት ላይ ፋኖ ሲገርፍ ከዛ በኋላ አዛውንቶቹ ላይ ፓወራቸውን ማሳየት ጀምሯል። ምንድን ነው ያለው? አንዱ ቆይ እዚህ ጋር ላንብበው፣ እንደ ደርግ አማራን የጎዳ የለም። ኤግዛክትሊ ደርግ ሁሉንም ነው የጨፈጨፈው፣ ስርዓቱ አማራ አይደለም ቋንቋ ስለነበረን የተናገሩት ማለት ነው። ከድሉ በኋላ በትልቁ ሰሌብሬት እናደርግ ይሆናል አይደለ። የት ነው የሚደረገው? ባህር ዳር ነው ወይ? ወይ ሄጃ ላቀም በጣም በጣም ማየት ፈልገው፣ ፋሲለደስ፣ ላሊበላን እንደዚ ቦታዎች ማየት በጣም ነው የምወደው። የድሮ ምናምን ነገር እንደዚህ አብሰሽን አለኝ። ነገሩ ካለቀ በኋላ ል ቡል ቢ ማይ ፈርስት ፍላይት ማለት ነው። ወደ ኢትዮጵያ ተመልሼ አላቅም ከተባረርኩ በኋላ ና ወይ ኔ በኋላ በቅርቡ መንግስት ከአንድ ነጥብ አምስት ሚሊዮን ያላነሱ ቤቶች በሚቀጥሉት አመታት ገነባ አለሁ ብሏል። ይሄ ማለት አዲስ አበባ ለሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት። በዚህ ልክ ግን ተላላኪ ሲሆን ትናንት ለበደለው አካል መላላክ እጅግ ነውር ነው። አማራ በታሪኩ እንደዚህ ይሆናል ብያለ አስቤ አላቅም። በታሪኩ ተመስገንት እኮ ጨዋነኝ ብሎ ነው የሚያስበው። በራሱ ማለት ጨዋነኝ እኔ ለአማራ እየሰራው ነው። እኔ የባንዳው አንደኛው ባንዳ እንዲያውም ቁንጮ ከሚባሉ ቶፕ ከሚባሉት ባንዳዎች መሆኑ ረስቶታል። ራሱ ማለት እኔ ባንዳ ነኝ አይባልማ። ባንዳ እኮ ራሱን ባንዳ አይልም። እኔ ኢንላይትንድ ይሆንኩ ነኝ። እኔ ለህዝቤ ከማንም በላይ መጠቅ ያለ ጭንቅላት ስላለ ከሁሉም በላይ ለህዝቤ የማስብ ሰው ነኝ። የትግራይ ባንዳዎቹን ተመልክተዋቸው ራሳቸው የሚያጽናኑት እኮ እኔ ልዩ ተቆርቋሪ ነኝ፣ ለህዝቤ ነው የሚለው ለህዝቤ ነው የምታገለው፣ እኮ ነው የሚልኩ። አሁን ከርቀት አብይ አህመድ እንዳለው ከርቀት ትግራይን ከዚህ ርቀት ኤርትራን ከርቀት አማራን እያዩ የአዲስ አበባ የቁም እስረኛ በዘራቸው አያደርሰው። የአዲስ አበባ የቁም እስረኛ የብልጽግና ጥገኛ ማን? አቶ ጻድቃን ይገርማል። ከጀኔራልነት ወደ አቶነት ራሳቸውን አውርደው ተራ አክቲቪስት ቶ አስቀኛል እኮ ሲያምረው ትቀር፣ እንደ ጎመጁ ይቆራሉ እንጂ ዛሬ እርስዎን ድምፆትን እንኳን መስማት የሚፈልግ የለም። ዝም ያሉ ጊዜ እንደ ጻድቃን መስለው ነበረ። አሁን ግን ከርኩስም እርኩስ እንደሆኑ የትግራይ ህዝብ አይተዋል። አሮ ነው ለምን እንደምን በሻሸቀ እውነት ለመናገር እኔ እንኳን ብዙ አይገባኝም ከመሳቅ ውጪ። ከተመሻሸቀ ውፌ እንደሆነ ተሳደብክ ማለት አነስሊ ተሸነፋል ማለት ነው። አርጊመንቱ ላይ ወረን ኢቲ በዛ ላይ ደግሞ እንግዲህ ይቀጠቀጠ ያለው አብይ ነው አይደል። እኔ እኮ አሸናፊ ለምንድን ነው የሚናደደው አይገባኝም። እውነት ለመናገር አሸነፈ እየገረፍክ አሁን የፋኖ መናደድ የለበትም ፋኖ የሆነ መሳደብ የለበት መሳቅ ነው ያለበት አይደል። መሳደብ ያለባቸው አሁን ዮናስ እሸቱ ይሁን ልክ ልክ እኔ ነግረኛለሁ። አሁን ዮናስ ባሰደበኝ ኖሮ ዮናስ እሸቱ ምን ነካው ነው በልክ ምክንያቱም ጥሩ አይደለም ያለው ሲቹዌሽን አንተ ተናደሃል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 ጌታችሁ እንዲህ ብሎ ተንበርክኩ ዝቅ ብሎ እንዲሁ ራሱን አዋርዶ እያደረገ ለትግራይ ሕዝብ ሲል እኮ ነው ጠቅላይ ሚኒስትሩ ለትግራይ እንዲራሩለት ነው። ወደ ጥሩ የሚባለው አንድ የአእምሮ ዘገምተኛ አገር ግባ በለውስ እንዲለው ማለት ነው። በዛ ደረጃ ነው የሚያስቡት፣ ሕዝብን እየጠቀሙ ሆኖ ብሎ ነው የሚያስቡት። በእነሱ ቤት በአንድ ነኝ አይልም በአንድ ኮኛሉ አይልም ራሱን አሳምንም ተውት። ሕዝቡ ይሄ ፍርፋሪ ሲሰጡት የነበረው ምሁር እንኳን ባንሞባቸዋል ፍርፋሬ የሚል የሚሰጡት እንደነ አሉላ አይነት የነሱ ቅጥረኛ ካልሆነ በስተቀር ለውጥ ፈላጊ የሚባሉ ምሁር የሚባሉ ባኖባቸዋል። ርዝ ኖ ወይ አብይ አህመድ ቀኑ ተቆጥሯል። አብይ አህመድ ሊወርድ ነው። አብይ አህመድ ሊወርቅ ነው። ስለዚህ ከእንግዲህ በኋላ ጻድቃን የሚባል እጣ ፋንታ የለውም። ርዝ ኖ ሞር ጻድቃን ወታደር የሌለው ጀነራል ማለት ጻድቃን ነው። አቶ ጻድቃን ናቸው።

ስራዬ እንዳንተ አይነቱ ደንጋይ ራስ ተበሳጭታችሁ አደላ ሲቹዌሽናችሁ የቱ ጋር እንደሆነ ካሳወቅኩህ ማለት ነው። ከዚህ በላይ ስራለ እንዲ አላማ የሚባል ነገር አለ ነው። ለነገሩ አይገባህም። አላማ እንዲ ከዛ ደግሞ አማራዎች ኢትዮጵያኖች አይደላችሁም ብለህ ደግሞ ጽፏል። ይ ጭንቅ ቀንጨረና ነገር ማለት ነው። ከፍተኛ የቤት ችግር ስላለብን በስቶ ጸዳ ያለና የዜጎቻችን ኑሮ የሚያዘምን ቤቶች ማብዛት ይኖርብናል እኔ ለስልጤ ወንድምና እህቶቼ ማሳሰብ የምፈልገው ነገር ቢያንስ አስር አስር ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው ዝም ብሎ እያወራ ምርጫ የሚባል ነገር የለም ብልጽግና ያለን ምርጫ ጦርነት ብቻ ነው እያሉ ነው ብልጽግናዎች በጣም ሲሬስ የሆነ ጉዳይ ነው ምናወራ ይሄ በጣም ሲሬስ ኢትዮጵያውያን ሊያሳስባቸው የሚገባ ትልቅ ጉዳይ ነው ምንድነው የሚሉት ጦርነት ባንፈልግም ግድ ሆኖብናል ነው የሚሉት ተው አትጃጃሉ። አማራም ፋኖና ምልሻ አባትና ልጅ እያጋደልኩ ነው። አማራም ተሳክቶልኛል፣ ኦሮሚያ ተሳክቶልኛል፣ ያልተሳካልኝ ትግራይ ነው። አሁን ግን የተሳካልኝ ነው። በታሪክ አጋጣሚ ላይ ተኮፍሶ የነበሩና መሬት የዘቀጡ ሰዎችን ከፊት ለፊት አምጥቼ እያታኮስኳቸው ነው ብሎ የሚኮፈስ ነው። አዲስ አበባ ያለው ተው ብለን መከር ናቸው። አሁን መጨረሻ ላይ የሚቀሩት ቲክቶከርና ፌስቡክና ቲክቶክ ምናምን የሚሉ ይቀራሉ። ሁሉም ይገባል፣ ምንም ጥርጥር ይገባል። የማይገቡ ግን አሉ። የዚህ ሰውዬ የፖለቲካ አመለካከት ጣመመና የተወላገደ የ የፖለቲካ እና የንዋይ ፍቅር ነው። እንድናገር ያደረገኝ እኔ እኮ ያስቆኛል። ተመልከቱ፣ መሴጅ እስቲ አንጭ። አሁን እነዚህ እና ማመሰሏቸው ብልጽግናዎች ናቸው። ብልጽግና የተሰማሩት እንዴት ነው? በሶስት ነው የተከፈሉት። ግማሾቹ አስታራቂና ሰላም ግማሾቹ የብልጽግና አይን ያወጣ ደጋፊዎች ናቸው። ሌሎቹ ደግሞ የአማራ ደጋፊ መስለው ነው የሚመጡት፣ የትግራይ ደጋፊ መስለው ነው የሚመጡት፣ ግን የብልጽግናን አጀንዳ ነው። ሀይሉስ እንዴት ነው? ፋኖ ኦልሬዲ አዲስ አበባ እየቀረበ ነው። የአንተ ፍርስትሬሽን ያንተ ስድብ አሰድበ ይኖረው ይሄ ሰሩ ይታደድ እልሃለሁ አይደል? ተቀንጭረና ማለህ ግን አትሊስት ይገባሃል ሳምቲንግ ማለት ነው። ይህ ነው አልሳፍነኝ አለ እና ስድብህ በጣም ደስ ይለኛል። ሰርቷል ማለት ነው። እንኳን እናንተ እንደዚህ አይነት ንግግር አለ። ምንም ያልተናገረ ጻለች ምናምን አለ አማራ ነው ኦርቶዶክስ ነው ምናምን እያልክበት ጨፈጭፍ እኮ ነው ሰው ዝና። ሰፕራይዝ ለማለት ፈልጋለሁኝ። ትራይባሊዝም መቆም አለበት። ኢትዮጵያ ላይ ያልከው ነገር ኦፍ ኮርስ አይ ቲንክ ለዛም ነው ፋኖ ነው። ሪሊ ሪሊ ሪሊ ገረመኝ። እንደውም ስታሊን ፋኖ ነው ትክክለኛ የኢትዮጵያ ሰራዊት የሚሆን ሰራዊት ነው የሚስም የሚመሰረተ ያለው። ቅድም እንደተናገርኩት ማለት ነው ፋኖ ነው ሁሉንም አቃፊ ነው። ደረታችንን ነፍተን ሰራንን ልብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ እየሰጠን ከመረጥ ከይም በኋላ እናደርግላለን እያልን ከሆነ መቼም ልንለወጥ አንችል። እያንዳንዱ ዞን ሚኒመም አንድ ሺህ ቤት ካልሰራ እኔ ወደዚህ አልመጣም ተመለሽ ያለን ምርጫ መዋጋት ብቻ ነው እያሉ ነው አማራ ፋኖ አስተኛንም እዚሁ ተቃርቧል። አዲስ አበባ ዙሪያ ነው ያለው፣ ቁጥር ስፍር የለው ጦር ተፈጥሯል። አማራ ክልል ያለው ጦር መቼም አይነገርም አይደል? መቼ ምን እንደሚጠብቅ እንሰማለን። በዚህ በቅርብ ጊዜ ደግሞ የሆነ ዜና እንሰማለን እንሰማለን ወደ ግንባር ላይ ለዛ ነው ቫይብሬት ነው የምታደርገው። ባዶ ባዶ ነው ያለው የምንለው ለዛ ነው። ኦላን ቢያንስ እንኳ ሰሜኖች እየመጡብህ ነው ብሎ ኦላ ከእኛ ጋር ማናን አሳለፉም ይላል። በዚህ ደረጃ ኦላን መሸወድ ይፈልጋሉ። ኦላ በዚህ ደረጃ ፖለቲካሊ በቃ ናይቭ ናቸው ብሎ ያስባል። አያውቁም አይገባቸውም ብሎ ያስባሉ። ኦላ በከፍተኛ ምሁራን ሊሂቃን እየተመራ ያለ መሆኑን አያገባቸውም። እና እንዲህ ስለ ሰላም አውሪ ስለ ፍቅር አውሪ ምናምን ከሰማችኋቸው ብልጽግናዎች ናቸው። ምክንያቱም በኦር በተቃራኒ ስለሆነ የሚሰሩ ጦርነት እያወጁ አሁን ጻድቃን ተመልከቷቸው። ሰራዊት ያሰለጠኑ ሚሊተሪ ያለኝ ሁሉ ጠቅላይ እየገየገዛው ነው ብሎ ዛሬ ደግሞ የሰላም አክቲቪስት በሰው ነው የመጡት እና እኔ አይ ቲንክ ዘማያን እግዚአብሔር ይርዳቸው። ሂዝ ኮንፊውዝድ ሳም ካይንድ ኦፍ ከእድሜ ጋራ የሆነ ሜንታል ዲስኦርደር አለው። ኢቨን ድምፃቸው ኖርማል አይደለም። ተጨፍጭፎን ከእንደገና አቃፊ መሆኑ ሪሊ ለኢትዮጵያ ትክክለኛ ሶሉሽን የሚያመጣው እሱ ነው ብዬ ማስበው አዲስ ፖይንት ማለት ነው ቀንጨራ ሆና ሰው ኦሮሞንም አይወክልም። ምን ለነገሩ ተቀላቢ ሁሉም ኦሮሞ እኮ አይደለም ተጋሩ አሉ እንደነገታቸው ተመስገን ነው አማራ አማራን ቁጭ ብሎ ከአብይ ጋር ዳንኤል ክብረት በትልቁ ለካ አል አማራ ሰው ጀነራይዝ ለማድረግ ፕሊስ ፕሊስ በጣም በጣም መጠንቀቅ አለብን። ማንንም ሰው አይጠቅም። ታጋዮቹን የሌላ ሆም ወርክ ነው ምድር ላይ ሆኖ የሚታገለው የሚሞተው ሁሉንም እያቀፈ እኛ ማንን ኮምፒውተር ላይ ቁጭ ብለን በዘር ምን የስልጤ ተወላጆች ቢያንስ ቢያንስ በሁለት ሳምንት አንድ ቀን በየቤቱ በልተው ተጣጥተው ለአርሶ አደሮቹ ከፍለው ቢሄዱ ዝምድና አይበላሽም። ሌሎች ደግሞ የስልጤ ተወላጅ አሁን ደግሞ በወር አንዴ በሶስት ወር አንዴ ጠዋት ነድተው መጥተው ክትፎ አለ፣ አይብ አለ፣ በጣም ብዙ ነገር አለ። እዚህ በልተው ጠጥተው ሀገር አይተው ቢሄዱ እኛ በመጣንበት አትመጡም። ድንጋይ አውሮራ ሸዋ አትመጡም፣ በፍጹም አበደን የሚለው አብይ አህመድ በቃ አይቻልም ብሎ አሁንም አእምሮ ላይ ዘግቶታል። ከመንግስት የሸፈተ ይሄ መንግስት አብቅቶለታል። ፕላን ኤ ጨርሶ ፕላን ቢ እያማተረ ያለ ጀነራል ግን እኔ አውቃለሁ ማቃቸው ሰዎች አሉ። በፍጹም በፍጹም፣ በቃ በፍጹም ይሄ መንግስት አይሆነኝም፣ እና ለነገ ግን እኔ ከሀገር መውጣት አልፈልግም። የሆነ ኮንትሪቢዩት እያደረገ ነበር። ይሄን ተውት በቃ ይቀመጥ። ይሄማ ቅሊንጦ እንዳይገባ እኛ ጋር ሰራ ነበር ምናምን ተብሎ ራሱን ነጻ ለማውጣት የአማራ ጀራሎችም የኦሮሞ ጀራሎችም ከማን ከማን ጋር እየሰሩ እንዳለ እኔ ጥንቅቃሪ ማቃቸው ሰዎች አሉ። ትግል ነው። ኢቨን ሂዝ ቮይስ በጣም አንዌንግ ጌታቸው እኮ ሲያወራ ኢንጌጅ ያደርጋቸዋል፣ በዛ ሁሉ ጅለነቱ በዛ ሁሉ ስንፍና

ጽድቅ ያለ መሀይምነት ነው። ሌላ የሚወጣ ነገር የለም። የሚገደለው ያለው የሚታገለ ያለው ህይወቱን የሚሰዋ ያለው በሁላችንም ሳይድ ዘራትንኩ የሚል ከሆነ እንግዲህ እየጠቀምካቸው አይደለም ማለት ነው። ያ ዮናስ እንግዲህ ሁሉም ነገር ከኛዎች ነህ እንግዲህ አማራም ኢትዮጵያ አይደለም ብለህናል። ውልሲ እንግዲህ መጨረሻ ምን እንደሚሆን እየመጣል ነው። የዛን ጊዜ አማራ ምንድን ነው እንደሆነ የዛን ጊዜ አስረዳን ይሆናል። በሙዚቃን በሙዚቃ እንጨርሳለን። ሰ የዳኝን ዋለ አንድ ደግምላችኋለሁኝ ለፋኖ ትግል ምክንያት ማለት ነው። ዛሬ በማሸነፋቸው ዮናስ ዳኝ ይሻላል። የአንተ ነው የዘፈን ምርጫ በሰማ ደስ ሲሌ ነበር። ዛሬ በጣም በጣም ነው የምወደው ዳኝ ጋር የሱ ካንሰርት ዘይ ጋር በጣም ሁሌ ነው የምለው በእውነት ወይ ደግሞ ሆኖ ስፋኑ ከገባ በኋላ አንጫፍ ይሆናል። በዚህ ዘፈን እላቸዋለሁ፣ ፋኑ ይችላል እንግዲህ